የማይፋቅ ስህተት ክፍል አንድ። የጠዋቷ ፀሐይ በየት በኩልም እንደወጣች እንጃ። ተፈጥሮን የማድነቅ ልምድ የለኝም። ብቻ ዋናው ነገር መውጣቷ ነው። እኔም ሰውነቴ ላይ የተፈጠረ የሚመስለውን ስኬን ዩኒፎርሜን ለብሼ ጸጉሬን ፈርዥና አንድ ደብተር አንጠልጥዬ ወደ ትምህርት ቤት ሄዳለሁ። እንደ ሌላው ተማሪ ቦርሳ ሙሉ ደብተርና መጽሐፍ ተሸክሞ መሄድ በጣም ነው የሚሸክከኝ። ቦርሳ የያዙ ልጆች ሳይ ፋራ ነው የሚመስሉኝ። እነሱ ቦርሳ እየተሸከሙ እኔ በወጉ እንኳ ሳልጽፍ ይኸው፣ ኩረጃ ዕድሜው ይርዘም እና አስራ አንደኛ ክፍል ደርሻለሁ። ጓደኞቼ አብነት፣ ሚኬያስ እና ከሪም ይባላሉ። የትምህርት ቤታችን ጭሶች ነኝ። ጭሶች እኛ ነን። እኔ ፍቅረኛ ሳይኖረኝ አንድ ሌሊት ካለፈ በጣም ነው የሚደብረኝ። ከአንዷ ጋር ስደባበር ሌላኛዋን ወዲያው ጠብ አድርጋታለሁ። ሚኪያስም የኔ ቢጤ ነው። ከሬም እና አብነት ግን የእኛን ወሬ ከመስማትና በአለባበስ ከመመሳሰል በዘለለ ብዙም ችክ ማውረድ አይቀናቸውም። ያለሙያችን አንገባም ይላሉ። እኛም የችጎቻችንን ጓደኞች ልናስብላቸው እንሞክራለን፣ ግን እስካሁን አልቀናቸውም። አሰላሙ አሌይኩም ወረህመቱ ላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ወይ ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ርዕስ እና በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋ ይሁን። ጠዋት አስራ ሁለት ሰዓት እንደደረሰ የማውቀው እናቴ ቤት ውስጥ መንጎዳ ጎል ስጀምር ነው። ሀቢቢ ተነስ፣ መቼስ ገና እስትትኳኳል መከራ ነው አለችኝ። እኔ አልጋ ላይ ተጋድሜ በፌስቡክ ከፌበን ጋር እጀናጀናለሁ። ፌበን አዲሷ ፍቅረኛ ናት። ሁሌም ጠዋት ጠዋት እናቴ ሌሊት የጋገረችውን እንጀራ ከቤታችን ትንሽ ራቅ ብሎ ያለው የላስቲክ ምግብ ቤቷ ሳላደርስላት ወደ ትምህርት ቤት አልሄድም። አባቴ ከሞተ በኋላ በቻለችው ሁሉ እኔን ለማናገር ትለፍ እኔን ለማኖር ትለፋለች ቤታችን ቢሸጥ ብዙ ብር የሚያወጣ ቢሆንም እማዬ የከማሌ ማስታወሻ አልሸጥም ብላ ግግም ማለች። ከማል የአባቴ ስም ነው። ያለኋት ልጅ እኔ ብቻ ስለሆን በቻለችው መጠን ከማንም እንዲያላንስባት ትጠራለች። የሚይዘው ስልክ፣ ልብሶች እና ኪሴ ውስጥ የሚገኘው ብር የላስቲክ ምግብ ቤት ያላት እናት ያለችኝ አይመስልም። ለኔ ያላትን ከመስጠት ወደ ኋላ ብላ አታውቅም። እናቴ ሁሌም ሱስ የሚባል ላይ ትወድቅና ዓይኔን አያያት አታየትም ዓይኔን አታያትም ብላ ስለምታስፈራራኝ ሱስ በሩቁ ነው የምሸሸው። ጓደኞችም እኔን ስለሚከተሉ ሱስ ሰፈር የሉበትም። ምድር ላይ ሁሉ ነገሬ እናቴ ናት። በጣም ወዳታለሁ። አዛኝ አዛኝ እምቢ ማለት ይከብደኛል። አዛኝ እምቢ ማለት ይከብደኛል። እየተነጫነጭኩን ቢሆን ያለችኝን እፈጽማለሁ። ከአልጋዬ ላይ ተነስቼ ከተጣጠብኩና ጸጉሬን ከፈረስኩ በኋላ ደብተሬን እናቴ ይዛልኝ እንጀራውን ፍሪዜ ፍሪዜ እንዳይበላሽ በእጆቼ አየር ላይ ተሸክሜ ወደ ምግብ ቤት አድርሼ በዛውም ሚኪያስን ጠርቼው ወደ ትምህርት ቤት ሄድኩ። አብነት እና ከሪሜ እኛ ሰፈር ስላልሆኑ ትምህርት ቤት ነው የምንገናኘው። ከክፍላችን ተማሪዎች በእድሜ ትንሽ ከፍ የምንለው እኛንን ሰልፍ እስኪያልቅ ድረስ ውጭ ላይ ያለው ሻይ ቤት ጮርናቄ በሻይ እየበላን እናረፍዳለን። ሰልፍ ሲያልቅ እንገባለን። ሚኬ ከችኩ ጋር ሲዛዛጋ ሲዛዛግ ይቆየናል። ካሰናበትናት በኋላ አብረን እናሳልፋለን። ከትምሮ ስንለቀቅ የኔዋ ፌበን ከኛ ትምህርት ቤት አቅራቢያ ያለ የግል ትምህርት ቤት ስለምትማር አብሬያት እስከ አስራ አንድ ሰዓት ቆይቼ ሸኝቻት ወደ ቤት እመለሳለሁ። እኛ የምንማረው የመንግስት ትምህርት ቤት ነው። ፌበን እውነት ካወራን ቆንጆ አትባልም፣ ግን የሆነ ደስ ደስ የሆነ የደስቴ ሳላት ቅብጥብጥ ትላለች። ከሷ ጋር ፍቅረኛ ከሆነን ወር አልፎናል። ጓደኞቼ ፌበንን ጠብ ሳላደርጋት የሌለነው የኮሩብኝ ምዕራባውያን ያንበረከኩ ያህል። እሷ ትንሽ የሀብታም ልጅ ነገር ስለሆነች ጓደኞችን ሳይቀር ትጋብዛቸዋለች። እውነቱን ለመናገር ግን በሶስት ወር በላይ ከሶስት ወር በላይ ከአንድ ሴት ጋር መቆየት አይሆንልኝም። ከዚህ በፊት ሶስት ሴቶች ፍቅረኛዎች የሆነው ነበር። ሰላማዊ፣ ሜሮን እና ሰሚራ ይባላሉ። ከሰላም እና ከሰሚራ ጋር ተኝቻለሁ። ከተዋኳቸው በኋላ ሁለቱም በጣም ተጎድተዋል። ሜሮን ስትገምብኝ ነው የጫርኳት። ከዛ በኋላ ምን ትሆን ምን አላውቅም። ብቻ ግን ከፍቅር ግንኙነቶች መቋረጥ በኋላ በጣም የሚጎዱ ሴቶች ናቸው። ሁሉ ነገራቸው ብልሽሽት ነው የሚለው ከፌቨን ጋር ዛሬ ከተገናኘን በኋላ አንድ ሰፈራችን ውስጥ የደፍሬ ውስጥ ደፍሬ ገብቼ ወደማላውቀው ቤት ካፌ ወሰደችኝ። ካፌው ግርማ ሞገስ አለው። ገብተን አንዱ ጥግ እንደተቀመጥን ፌበን አይን አይኔን እያየች የእውነት ትወደኛለህ አለችኝ። ወዲያው ፈገግ ብዬ አንቺን አለመውደድ እንዴት ይቻላል አልኳት። ምላሴ እኮ ጤፍ ይቆላል። ግን እኮ እኛ ትምህርት ቤት ስላንተ ደስ የማይል ነገር ይወራል አለችኝ። ምን አልኳት፣ ትኩር ብዬ እያየሁ። ፍርሃት አይኖቿን እኔን ከመመልከት እየሰበረችው ሴት አማራጭ ነው፣ ብዙ ሴት ያተራመሳል ምናምን አለችኝ። እንደ መቆጣት ወጣት እያልኩኝ እሱ ትናንት ነው ዛሬ አንቺ መጥተሽ ህይወቴ ሙሉ ለውጠሽዋል፣ ተስተካክያለሁ አታምኝም እንዴ አልኳት። ፈጥና እጆችን በእጆቿ ጭምቅ እያደረገች አራምናሃለሁ፣ ተዋቸው በቃ አለችኝ። የፌቨን ፍቅር ሁሉ ነገሯ ውስጥ ይታያል። ጀንጅኜ ያሳመንኳት ያሰመጥኳት እኔው ነኝ። ግን እሷ ፎንቃዬ የሌለ ገብቶላታል። ፌቬን ስትዘፍን ድምጿ በጣም ያምራል። ብዙ ጊዜ ደውላ ትዘፍንልኛለች። የልቧን የምትነግረኝ በዘፈን ነው። ዛሬም ዘፈነችልኝ። ድምጿ ውስጥ የሆነ ለቅሶ አለ። እንዳታጣኝ ሰግታለች። ከካፌው እንደወጣን ቦርሳዋን ይዤላት እያወራንና በየመሃሉ እየዘፈነችልኝ ወደ ቤቷ ሸኘኋት። ከእሷ ጋር ስጨርስ ሚኪ ጋር ደወልኩለት። ፑልፒት እየተጫወተ እየጠበቀ ነበር። ተገናኝተን ወደ ማየ ምግብ ቤት ሄድን። ማየ ምግብ ካቀረበችልን በኋላ ከእኛ ቤት ጎን የተሰራው ትልቅ ቤት እኮ ተሸጠ፣ ዛሬ ሰዎቹ ገቡበት አለችኝ። እኔና ሚኪ ትምህርት በመሄዳችን እቃ አውረደን የምናገኘውን ብር ስላጣን ተበሳጨን። ለነገሩ ጎረቤት በመቦጨቅ ደሞ አይነፋም። እማዬ ለሌላ ተስተናጋጅ ምግብ እያቀረበች ደግሞ ጥሩ ሰዎች ይመስላሉ። ሰውየው ቁልፉን እንዲሰጣቸው ደውለው ሄጄ አይቻቸው ነበር አለች እማየ። ቤቱ እስኪሸጥ ደላላ ሲመጣ እንዲታሳይ አደራ ተብላ ቁልፍ እሷ ጋር ነበር። ማታውን እናቴ ቡና አፍልታ አዲሶች ጎረቤቶቻችንን ጋር ሄደን እኔ እንኳ ጀበናውንና ሽምብራውን አድርሼላት ለመውጣት ለመውጣት እና ከፌቨን ጋር ፌስቡክ ላይ ለመጀናጀን አስቤ ነበር። ሰዎቹ ጋር ስንንኳኳ አንድ ጠይም የሆነች ረዥም ቀሚስ የለበሰች፣ ሂጃብ የጠመጠመች እና ጥርሷ በርበር የታስ በብሬስ የታሰረ ወዛም ልጅ በሩን ከፈተችልን። እቃ አድርሶ የመመለሱን ሀሳብ ሰረስኩት። ይችን የመሰለች ልጅ ያለችበት ቤት መቀመጡ ራሱ ደስ ይላል። ውድ ክፍል አንድ እዚህ ድረስ አንብቤላችኋለሁ። በክፍል ሁለት የምቀጥልላችሁ ይሆናል። አብሬ ማለት ነው። በጣም ረጅም ስለሆነ እናንተም እንዳያተሰለችሁ በማለት ነው አጠራ ጥሪ የማደርገው። እስኪ እንግዲህ አዲሱ ታሪክ የማይፋቅ ስህተት የሚል ታሪክ ነው። እስኪ ምን ይመስላል የሚለውን አብረን የምናየው ይሆናል። አብራችሁ ስለ ቆያችሁ፣ ከልብ አመሰግናለሁ። ከተመቻችሁ ቀጥ ይበሉኝ፣ ካልተመቻችሁ ደግሞ አልተመቸንም በሉኝ። ያው ቪዲዮ ጨርሳችሁ አታዳምጡም፣ ታዳምጣችሁት ንገሩኝ ማለት ነው። እወዳችኋለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።